ምዕራፍ 3 በሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ፤ የዳዊት ቤት እየበረታ፥ የሳኦል ግን እየደከመ የሚሄድ ሆነ። ለዳዊትም ወንድ ልጆች በኬብሮን ተወለዱለት፤ በኵሩም ከኢይዝራኤላዊቱ ካኪናሆም የተወለደው አምኖን ነበረ። ሁለተኛውም የቀርሜሎሳዊው የናባል ሚስት ከነበረች ከአቢግያ የተወለደው ዶሎሕያ ነበረ። ሦስተኛውም ከጌሹር ንጉሥ ከተልማይ ልጅ ከመዓካ የተወለደው አቢሴሎም ነበረ። አራተኛውም ያጊት ልጅ አዶንያንስ፣ አምስተኛውም የአቢጣል ልጅ ስፋጥያስ ነበረ። ስድስተኛውም የዳዊት ሚስት የኤግላ ልጅ ይትራህም ነበረ። እነዚህም ለዳዊት በኬብሮን ተወለዱለት። በሳውል ቤትና በዳዊት ቤት መካከል ጦርነት ሆኖ ሳለ አበኔር በሳውል ቤት ይበረታ ነበር። ለሳውልም የኢዮሄል ልጅ ሪጽፋ የተባለች ቁባት ነበረችው። ያቡስቴም አበኔርን ወደ አባቴ ቁባት ለምን ገባህ አለው። አበኔርም በያቡስቴ ቃል እጅግ ተቆጥቶ እንዲህ አለ፦ እኔ ለአባትህ ለሳውል ቤት ለወንድሞቹም ለዘመዶቹም ቸርነት አድርጌያለሁ፤ አንተንም ለዳዊት እጅ አሳልፌ አልሰጠውህም። አንተም ዛሬ ከዚህ ሴት ጋር ስለ ሠራሁት ኀጢአት ትከሰኛለህ። በውኑ እኔ የውሻ ራስ ነኝን? መንግሥትህን ከሳኦል ቤት ያወጣ ዘንድ የዳዊትንም ዙፋን በእስራኤልና በይሁዳ ክዳን ጀምሮ እስከ ቤርሳቤ ድረስ ከፍ ያደርግ ዘንድ እግዚአብሔር ለዳዊት እንደማለለት እንዲሁ ከርሱ ጋር ባላደርግ እግዚአብሔር በአበኔር ይህን ያድርግበት ይህንም ይጨምርበት። ኢያቡስቴም አበኔርን ይፈራው ነበርና አንዳች ይመልስለት ዘንድ አልቻለም። አበኔርም ለዳዊት ምድሪቱ ለማናት? ከእኔ ጋር ቃል ኪዳን አድርግ፣ እጄም ካንተ ጋር ትሆናለች፣ እስራኤልንም ሁሉ ወደ አንተ መልሰዋለሁ ብለው ይነግሩት ዘንድ መልእክተኞችን ሰደደለት። ዳዊትም ይሁን ካንተ ጋር ቃል ኪዳን አድርጋለሁ፣ ነገር ግን አንድ ነገር ካንተ ሻለሁ፣ ፊቴን ለማየት በመጣ ጊዜ የሳውል ልጅ ሜልኮንን ካላመጣህልኝ ፊቴን አታይም አለ። ዳዊትም ወደ ሳውል ልጅ ወደ ኢያቡስቴ በመቶ ፍልስጠሚያውን ሸለፈት ያጨኋትን ሚስቴን ሚልኮንን ስጠኝ ብሎ መልእክተኞችን ሰደደ። ኢያብስቴም ልኮ ከኤሌሳ ልጅ ከባሏ ከፈልቲ ኤል ወሰዳት። ባሏም እያለቀሰ ከእርሷ ጋር ሄደ እስከ ብራቂም ድረስ ተከተላት። አቤኔርም ሂድ ተመለስ፣ አለው እርሱም ተመለሰ። አቤኔርም ለእስራኤል ሽማግሌዎች አስቀድሞ ዳዊት በእናንተ ላይ ንጉሥ ይሆን ዘንድ ፈልጋችሁ ነበር እግዚአብሔርም ስለ ዳዊት በባሪያዬ በዳዊት እጅ ሕዝቤን እስራኤልን ከፍልስጥኤማውያን እጅና ከጠላቶቻቸው ሁሉ እጅ አድናለሁ ብሎ ተናግሯልና እንግዲህ ያሁን አድርጉ ብሎ ነገራቸው። አቤኔርም ደግሞ በብንያም ወገን ጆሮ ተናገረ። አቤኔርም ደግሞ በእስራኤልና በብንያም ቤት ሁሉ መልካም የነበረውን ለዳዊት ሊነግረው ወደ ኬብሮን ሄደ። አቤኔርም ከሀያ ሰዎች ጋር ወደ ዳዊት ወደ ኬብሮን መጣ ዳዊትም ለአበኔርና ከእርሱ ጋር ለነበሩ ሰዎች ግብዣ አደረገላቸው አበኔርም ዳዊትን ተነስቼ ልሂድ ካንተ ጋርም ቃል ኪዳን እንዲያደርጉ ነፍስህንም እንደወደደች ሁሉን እንድትገዛ እስራኤልን ሁሉ ለጌታዬ ለንጉሥ ልሰብስብ አለው ዳዊትም አበኔርን አሰናበተው በደናም ሄደ በዚያን ጊዜም የዳዊት ባሪያዎችና ኢዮአብ ከዘመቻ ታላቅ ምርኮ ይዘው መጡ አቤኔር ግን ዳዊትን አሰናብቶት በደና ሄዶ ነበር እንጂ በኬብሮን አልነበረም ኢዮአብና ከእርሱም ጋር የነበሩ ጭፍራ ሁሉ በመጡ ጊዜ የኒር ልጅ አቤኔር ወደ ንጉሥ መጣ አሰናብተውም በደናውም ሄደ ብለው ሰዎቹ ለኢዮአብ ነገሩት ኢዮአብም ወደ ንጉሡ ገብቶ ምን አደረግህ እንሆ አቤኔር መጥቶልህ ነበር በደና እንዲሄድ ስለ ምን አሰናበትኸው? የኔር ልጅ አቤኔር ያታልልህ ዘንድ መውጫንና መግቢያህን ያውቅ ዘንድ የምታደርገውንም ነገር ሁሉ ያስተውል ዘንድ እንደ መጣ አታውቅምን? አለው። ኢዮሐብም ከዳዊት በወጣ ጊዜ መልክተኞችን ከአቤኔር ኋላ ላከ። ከሴርም ጉድጓድም መለሱት። ዳዊት ግን ይህን አላወቀም። አቤኔርም ወደ ኬብሮን በተመለሰ ጊዜ ኢዮዋ በበሩ ውስጥ በቆይታ ይናገረው ዘንድ ወደ አጠገቡ ወሰደው። በዚያም ለወንድሙ ለአሳሄል ደም ተበቅሎ ሆዱም መታው፣ ሞተም። በኋላም ዳዊት ይህን ነገር እንደ ተደረገ በሰማ ጊዜ ከኔር ልጅ ካበኔር ደም በእግዚአብሔር ዘንድ ለዘላለም እኔ ንጹሕ ነኝ፣ መንግሥቴም ንጹ ነው። በኢዮዋብ ራስ ላይና በአባቱ ቤት ሁሉ ላይ ይምጣበት በኢዮአብም ቤት ፈሳሽ ነገር ያለበት ወይም ለምጻም ወይም ማንካሳ ወይም በሰይፍ የሚወድቅ ወይም እንጀራ የሌለው ሰው አይታጣ አለ። ኢዮአብና ወንድሙ አቢሳም በሰልፍ በገባዖን ወንድማቸውን አሳሄልን ገሎ ነበርና አቤኔርን ገደሉት። ዳዊትም ኢዮአብንና ከእርሱ ጋር የነበሩትን ሕዝብ ሁሉ ልብሳችሁን ቅደዱ፣ ማቅም ልበሱ፣ በአብኔርም ፊት አልቅሱ አላቸው። ንጉሡም ዳዊት ከቃሬዛ በኋላ ሄደ። አቤኔርንም በኬብሮን ቀበሩት። ንጉሡም ድምፁን ከፍ አድርጎ በአቤኔር መቃብር አጠገብ አለቀሰ፣ ሕዝቡም ሁሉ አለቀሱ። ንጉሡም ለአቤኔር አቤኔር፣ ሰነፍ እንደሚሞት ይሞታለን። እጅ አልታሰረም፣ እግርህም በሰንሰለት አልተያዘም። ሰው በአመፀኞች ፊት እንደሚወድቅ አንተ እንዲወደህ ብሎ የልቅሶ ቅኔ ተቀኘለት። ሕዝቡም ሁሉ ዋይታ አብዝተው አለቀሱ። ሕዝቡም ሁሉ ገና ሳይመሽ ዳዊትን እንጀራ ይበላ ዘንድ ሊጋብዙት መጡ። ዳዊት ግን ፀሐይ ሳይጠልቅ እንጀራ ወይም ሌላ ነገር ብቀምስ እግዚአብሔር ይህን ያድርግብኝ፣ ይህንንም ይጨምርብኝ ብሎ ማለ። ሕዝቡም ሁሉ ይህንን ተመለከቱ፣ ደስ አሰኛቸውም። በሕዝቡም ሁሉ ፊት ንጉሥ ያደረገው ሁሉ ደስ አሰኛቸው። በዚያም ቀን ህዝቡ ሁሉ እስራኤልም ሁሉ የኔር ልጅ የአብኔር ሞት ከንጉሡ ዘንድ እንዳልሆን አወቁ። ንጉሡም ባሪያዎቹን፣ ዛሬ በእስራኤል ዘንድ መኮንንና ታላቅ ሰው እንደወደቀ አታውቁምን? እኔም ዛሬ ምንም ለመንገሥ የተቀባሁ በሆን ደካማ ነኝ፤ እነዚህም ሰዎች የጹሪያ ልጆች በርትተውብኛል። እግዚአብሔር ክፋት በሠራ ላይ እንደ ክፋቱ ይመልስበት።